እንኳን ለትንሣኤ በዓል በሰላም አደረሳቸው። ሉቃስ ምራፍ 24 አጭር ደቂቃ ነው ማውጀው ኦ ማሃቴ አሞንቶኮ ሸለከማዴስ ለአንድ ሰው ነገሩልኝ። አጠገባችሁ ላለ ለአንድ ሰው ይሄ በዓል ሳይደርስ በሉት፣ ይሄ በዓል ሳይደርስ ተአምራት ቤቱ ይገባል በሉት። ምን አለ ምን አለ ያው ሰባቱ ቀን ላይ የሆነ ነገር ይንቀሳቀሳል። አታ ሲካ ቶባ ባያ የሆነ የቆመ ነገር ከሩቅ ስጠራው ይሰማኝ ያንቺ ነገር እስኪያልቅ የቆመ መልአክ ይቻላል። ቃላ ከማት ተሸንፊ አላቅም በላት አለኝ ጌታ። ተረትቼ አላቅም አለኝ ጌታ። ይሁን አለ። ቶሎ በሊባክ ሃራ ሉቃስ ምዕራፍ 4 ከቁጥር አንድ ጀምሩ። በሳምንቱ መጀመሪያ ቀን ሴቶቹ ያዘጋጁትን ሽቱ ይዘው እጅግ ማለዳ ሳለ ወደ መቃብሩ ሄዱ። ድንጋዩም ከመቃብሩ ደጃፍ ተንከባለው አገኙት። ወደ ውስጥ ዘልገው በገቡ ጊዜ ግን የጌታ የኢየሱስን ሥጋ አላገኙም። በሁኔታው ግራ ተጋብተው ሳሉ እነሆ እጅግ የሚያንጸባርቅ ልብስ የለበሱ ሁለት ሰዎች ድንገት አጠገባቸው ቆሙ እና ምን አሉ? ሴቶቹም ከመፍራታቸው የተነሳ ወደ ምድር አቀርቅረው ሳሉ ሰዎቹ እንዲህ አሏቸው። ምን አሏቸው? ሕያው የሆነውን እርሱን ሕያው የሆነውን እርሱን ለምን ከሙታን መካከል ትፈልጉታላችሁ? ከዛስ እርሱ ተነስቷል፣ እዚህ የለም። አሜን ደግሞም በገሊላ በነበረ ጊዜ ምን እንዳላችሁ አስታውሱ። በቃይ አንድ አጠገብ ምን እንዳለሽ አስታውሱ የተባባሉ በግራም በቀኝ ምን እንዳለ አስታውስ ተባባሉ። እሺ አንድ ስሙ። አሁን ኢየሱስ ሞቷል፣ ተቀብሯል። ሬሳው ላይ ጭቅጭቅ ነበረ። አልገባቸውም ሕያው እንደሆነ። አንዳንዶች ግን ሕያውነቱን ያመኑ ሬሳውን እንኳን ለምነው የወሰዱ አሉ፣ እነ አርማቴው ዮሴፍ ፕሊስ ያሉ ለማንኛውም እሱ ጋር ለማሁን የምናገረው የተቀበረበት መቃብር የሀብታሞች መቃብር ነው። እዚህም ሀገር የሀብታም መቃብር እንዳለ ታውቃለህ። ብዙ ሰው መቀበሪያውን እኮ በብሎኬት አሰርቶ አሰርቶ ቁጭ አድርጓል። አንዳንድ የገረመኝ እዚህ ሀገር መኖሪያ የሌለው መቀበሪያ ያዘጋጀ ሰው አለ። እግዚአብሔር ምስክር ነው። የቀበሌ ጭቃ ቤት ውስጥ ቁጭ ብሎ በብሎኬት መቃብሩን ያሰራል። ይውላችሁ አሁን ው ኢየሱስ የተቀበረበት የሀብታም መቃብር ነው። መቃብሩ በድንጋይ ተቦርቡሮ የተሰራ ነው። አፉ ላይ ትልቅ ድንጋይ እየተገጠመበት ነው። እነ ጴጥሮስ ፈርተዋል። ወንዶቹ ከቤት አልወጡም። የሆኑ ሴቶች ግን ሁለት ሶስት አይደሉ፣ ብዙ ናቸው። ውለታ አለባቸው። ወቅ ያዩት በሱ፣ ክብር ያዩት በሱ፣ ሰው ጋር የተቀላቀሉት በሱ። ጌታ ብለው ከቤት ተነሱ። ከቤት ሲነሱ ጭንቃቸው፣ በመቃብሩ አፍ ላይ ያለውን ድንጋይ ማን ያንከባልልልናል? በህይወት እያለ እኮ ያውቁታል። የሞተ ሲያስነሳ ያውቁታል። ሽባ ሲተረት ባይነ ስውር ሲያበራ፣ አሁን ያኛው ኢየሱስ አልመሰላቸው፣ የሞተ መሰላቸው። ሊተባበሩት ነው የመጡት፣ ሊያግዙት ነው የመጡት። እያንዳንዳችሁ ቤት ውስጥ የእግዚአብሔር እጅ አቁሟል። ያላችሁበት ነገር ላይ ዛሬ ይገለጣል። ምን አለ አንድ ሰው አሜን ቢላይ በደረሱ ጊዜ አንተ እነ መቅደላዊት ማርያም እኮ ናቸው፣ ሰባት አጋንንት ትወጣላቸው እኮ ናቸው። ሽቶ ይዘው ነው የመጡት። ገና ሲደርሱ ከሩቅ ሳዩ ክፍት ነው መቃብሩ፣ ጌታ ያሉትም ሬሳው የለም። ሁለት ግን የሚያንፀባርቅ ልብስ የለበሱ አሉ። ምን እየፈለጋችሁ ነው? እዚህ የማይፈለግ ነው እዚህ የምትፈልጉት አፈላለጋችሁ ልክ ነው፣ ቦታ ግን ተሳስታችኋል። እንዴት ሕያው ነው እሱ እዚህ የሚፈለግ አንድ ሰው ቤት ትንቢት እናገራለሁ። ያሾፉብህ የሳቁብህ የኢየሱስን እጅ ያዩታል። እዚህ ጩና አምላኬ ሕያው ነው መልስ ይሁን አለ እየታየኝ ነው በመንፈስ ዘራችሁን ያሰረ ጠንቋይ ላይ ይፈረዳል፣ አስማት ላይ ይፈረዳል፣ እርግማን ላይ ይፈረዳል። የአምላክ ሽ ሕያውነት ይታያል። ላጀቫኒያ ማኮባሳ አሁን እዚህ አትፈልጉት። አልከነ እኛ እኮ እዚህ መቃበሩን አይተናል። እዚህ አትፈልጉት። የት እንፈልገው? የት ሂዱ፣ ሂዱ ሄዶ ወደ ከተማ ሂዱ እዚያ ር የሚፈለገው ይሁን። ሐዋርያት ሥራ ምዕራፍ አንድ ላይ እንደዚህ አለ። ሕያው መሆኑን ይላል። በተለያየ ምልክት ለአርባ ቀን አሳያቸው። ለካ የሚታይ እንጂ ሽቶ የምትቀባው ሬሳ አይደለም። ሂዱ ሂዱ ሂዱ። የተዘጋ ቤት እየገባ ነው። ማላፋ ቶፌት ሶኮማ ለዚህ ነው እኮ ኢየሩሳሌም ማንሄደው ለዚህ ነው መቃብር ለማየት የማንሄደው። አምላካችን እዚህ አዲስ አበባ ላይ ይመጣል።

እዚያ ትፈልጉት? ምን ማለት ነው? የሚሰራ ነው፣ ሕያው ነው። ይናገራል፣ ዛሬም ይፈውሳል፣ ዛሬም ያድናል። ለዚህ ነው ዕብራውያን እንደዚ ያለው፣ ኢየሱስ ክርስቶስ ትላንትና ዛሬም ለዘላለም ያው ነው። እዚያን ለምትፈልጉት እና ሂዱ ሕያዋን የሚንቀሳቀሱበት ሰፈር እንዴ! ኢየሱስ እኮ ታውቃለህ፣ ተነስቶ እኮ አይደለም ራሱ ትንሣኤ ይኩን አላ አደሶ ተነስቶ ራሱ ራሱ አልዓዛርን ያስረሳው ቀን እኮ ነግሯቸዋል። ትንሣኤ ይናዩ እኔ እኔ እኔ ምን ማለት እኔ ቤትሽ ገባው ማለት ትንሣኤ ገባ ማለት ነው። እኔ እናንተ ጋር መጣው ማለት ትንሣኤ መጣ ማለት አልፋቲና ማኮባራ አፋዱና ዳማቶስ ኢየሱስ ራሴ እኔ ነኝ። እኔ ትንሣኤው ራሴ ነኝ። ምን ማለት ስገባህ የሆነ ሰፈር ስገባህ የሆነ ቤቱ ስገባህ የሞተ ነገር መንቀሳቀስ ጀምር። የሞተ ቅባት መንቀሳቀስ ጀመረ። የሞተ ቢዝነስ መንቀሳቀስ ጀመረ። ትንሣኤና ህይወት እኔ ነኛ ቆይ ማላ ፎቴ ሜሻ ከማስ አራ አሜን። አንድ ሰው ተነስቷል ይበልባካች ና ተነስቷል፣ አልሰማሁም፣ እስኪ በልልኛ። ከትንሣኤ በኋላ ኢየሱስ ባህላቸው ገብቶ ሻሎን ብሏቸው ጭራሽ አነጋገራቸው። የኔን ሬሳ አይደል የምጠብቀው፣ የናንተን ነገር፣ የተሰበረውን ነገር፣ የተበላሸውን ነገር አስተካክለው አለ። ልቀጥቅ። ዮሐንስ በራ አየውታል አለ። ፊቱ እንደ ፀሐይ አበራ ነበር አለ። ድምፁ እንደ ብዙች ነበር ወገቡን በወርቅ መታጠቅ የታጠቀ ነበረ አለ። ባየሁት ጊዜ አለ እንደ ሞተ ሰው ሆኜ ወደቅኩ አለ። እሱ ግን ነካ ነካ አረገኝና አትፍራ አለ። ሞቼ ነበረ። አጅንጋማ ቶፋ ሞቼ ነበረ። አሁን ግን ያው የሞትና የሲኦል መክፈቻ በቼ ነው ሄላ አራሳ ዮሐንስ ዮሐንስ ዮሐንስ አይዞ አሉ አትፍራ። አዎ ሞቼ ነበር። የሃይማኖት ስርዓት የሚፈጸምበት ቤት አትፈልገው፣ እሱ የሃይማኖት ስርዓት የሚፈጸምበት አካባቢ አትፈልገው ነው ጩ አልሰማችሁም? አልሰማችሁም? እኔ እናገራለሁ። በዚህ ሰባት ቀን እንደ እብድ የሚያዘምርህ ታምር ቤት ይገባል። እነ ጳውሎስ እኮ ፍርድ ቤት ፍርድ ቤት ቆመው የክርክሩ ርዕስ ምን እንደሆነ ታውቃለሽ? ምን እንደነበረ ክርክሩ? እኛ ሞቷል ስለምንለው እነርሱ ግን ሕያው ነው ስለሚሉት አሸንኮላይ እኮ እኛ ነው ሞቷል ስለምንለው እኛ ተቀብሯል ስለ እነ ጳውሎስ ግን ሕያው ነው ስለሚሉት ስለ ናዝሬቱ ስለ ኢየሱስ ነው። መንፈስ ቅዱስ ይሰራል አይሰራም፣ አንከራከርም እያየን ነው። አገሩ ትወጣለ ያውጣ ማን አንከራከርም እያየን ነዋ ጂካ ባልሳናል አንከራ ከራያየን ነዋ። ሰሞኑን በሶሻል ሚዲያ በጣም የተጨቃጨቁበትን ነገር አንድ ሰው ሲያሳይ ነበረ። አንድ ሰው እዚህ ታገባለ ብየው ፈትቻለሁ አለኝ። ከማን ነው ብቻ ከዚህ በፊት ተበላሽቶብኛል አለኝ ትዳር። ከዛ ታገባል ባይ ዘወይ ከሱ ድምጽ እምሰማውን ድምጽ እንደማምኖ ታውቃለህ። ደግሞ ለመጨቃጨቅ ለምን ቸኮልክ? በምን እንደተበላሸበት ምን ታውቃለህ? ጥላው ሄዳ ግብታስ ቢሆን ምን ታውቃለህ? ምን እናውቃለን? መድኃኒዓለም ነው የሚያውቀው። እኔ ልንገር፣ ከእናንተ በላይ እዚህ ከማያችሁ እንዲህ ሁልጭ ካላችሁት በላይ የምሰማውን ድምፅ ነው ማምሩ። ሰርቶልኛልና ብዙ ዓመት ሰርቶልኛል። አሁንም ልናገር፣ እዚህ ሳምንት ላይ አገር የሚያነጋግር ነገር እጅሽ ይገባል። ይሁን አለ ድጋፋራ መች ወንጌል በጭብጨባ ተሰበከ? ወች ወንጌል በእልልታ ብቻ ተሰበከ። በኃይልና በስልጣን እያሸነፈ ነው። እናገራለሁ። ይኸውልህ ሰው ሳይነካው የእናንተ ነገር መንቀሳቀስ ይጀምራል። ከየት መጣ አምላኬ? ይኸው ነው። ይኸውልህ ሐዋርያት ሥራ ምዕራፍ አራት አንዴ አጭር ነገር ነው የምናገረው ብያለሁ። ቅዱስ አንዴ ምዕራፍ አንድ ቁጥር ሶስት ነው አንብብልኝ። ሐዋርያት ሥራ ምዕራፍ አራት ቁጥር አስር ነው አንብብልኝ። አንተ አንድ ቁጥር ቁጥር ሶስትን ሉቃስ ቀድም የላችሁ ሉቃስ ነው የሴቶቹን ታሪክ የነገረን አ ሉቃስ ነው ቀጥታ ሐዋርያት ስራንም የጻፈው ምን አለ አንዴ ንገርኝ። ከህማማቱም በኋላ ከህማማቱ ማለት ከተገረፈ ከተሰቀለ ከተደበደበ ራሱ ቀርቦ ያው መሆኑን ለነዚህ በብዙ ማስረጃ እያረጋገጠላቸው ከህማማቱ በኋላ ከቀብሩ በኋላ ድንጋይ ከተጫነበት በኋላ ከተባለለት በኋላ በብዙ በአንድ አለ፣ በብዙ ማስረጃ ያታለሽ ታዲያ በብዙ ማስረጃ በብዙ ማስረጃ ዲናይ ልታደርገው በማትችለው በብዙ ማስረጃ ህያው መሆኑን እያረጋገጠላቸው አርባ ቀን አልፎ አልፎ እየታያቸው አርባ ቀን አልፎ አልፎ እየታያቸው በብዙ ማስረጃ። አልገባህም እኮ አልገባህም። ህያው መሆኑ የሚታየው ህያው ነገር ምንድን ነው? አሁን ለምሳሌ ጳውሎስ በእርሱ ህያውንን እንንቀሳቀሳለን እንኖራለን አለ። ይንቀሳቀሳል። እዚህ በቀደም የጅን መንፈስ የወጣላት ሴት አለች። መንፈሱ መውጣቱ ከጋር ነፃ መውጣቷ ምልክቱ ምንድነው ካልከኝ፣ ልጁ ተፈውሷል። ምልክቱ ምንድነው ካልከኝ፣ ተባርካለች። ጂኒ እያለባት አመዳም ነበረች። ጂኒ ሲወጣ ፈውስ አለ፣ ብር አለ። ወንጌል ሕያው ነው። ሕያው ወንጌል ኢየሱስ ሕያው መሆኑን እናንተ ቤት ይሁን በሰማንያ ጠቅሳለ ምን አንዳንድ ሀገር እስቲ ከንትና ጋር ተነጋገሩ ተነጋገሩ። እሱም እንትን ያውቃል በውጣጭኛለን በክርክር አለ። ወንጌል ማስረጃል እዚህ ሰፈር ለምሳሌ እዚህ ሰፈር ወጣ ብትል ጴንጤነት የሰው ታሪክ ይቀይራሉ ብትል ኢየሱስ የሰው ታሪክ ይቀይራል ብትል ማስረጃ ነኝ እኔ ማስረጃ። ቅድም እዚህ ጋር መቶ ሺህ ብር እሰጣለሁ ያለችው አቦሜ በቀደም ስትመሰክርልን ነበር። ታዩታላችሁ ቴስቲሞኒዋል የሚባርክ የብልጽግና ማስረጃ ነች። መካፎኒያ ሳካማ ልቀጥል። እስቲ እኔ ማስረጃ ነኝ በሉ አልሰማውማ ተሊሌ ቅድም እዚህ ጋር ቆማ ስዕሉ ስዕሉ ነው ያመጣችሁ የፈውስ ኢየሱስ እዚህ ቤት እየፈወሰ እንደሆነ ማስረጃ ነች። በብዙ ማስረጃ በብዙ ጥቅስ አለ ማስረጃ በሚታይ ነዱ እሳት አሳ ጠብሶ እያሳይ ናቲካን ቱሬ ማሊፋ ቱራ ሻጋፋን ያሳ በፍም የተጠበሰ ሳ ዞር ብለው አገኙለ እያበላ ነቱጋት ጥቅስ ስጠኝ፣ ጥቅስ ላይ ይኖረኝ ይችላል። ኢየሱስ ራሱ ግን ማስረጃዬ ነው። ብዙ ማስረጃ ምንድን ያሳያቸው ሕያው መሆን

ጠንቋይ ጋር ሄዶ ነው ፎቅ ያሰራው ብለውሃል አይደል? ይነጋገሩ። አሁን ሄኖክ ጋር ሄዶ ነው የተማረከው። ያላፋታ ማቶፋና አምላኬ ያው መሆኑን ያሳያል፣ በብዙ ማስረጃ ተዛይኔሽም ምንለው አይደለም። በብዙ ሐዋራት ወዲያው ኢየሱስ ሞቷል፣ ሞቷል፣ ቀብረውናል፣ ሰቅለናል እያሉ ከተማው ተናወጠ። በኢየሱስም አገሪቱ አተናወጠች ከዛ በምንድን ነው ያስነሳችሁት አሏቸው ያንን ሽባ ሰውዬ እናንተ በሰቀላችሁት እኛ ያስነሳ ነው ይሄን ሰውዬ ይሄው ሰውዬ ስንት ዓመት ስንት ዓመት 38 ዓመት 40 ዓመት አርባ ዓመት በእግሯ አለ አሁን ሰውየው እየደነሰ ነው እና ግራ ገብቷቸዋል በምን ስልጣንና ስም እንዲያረጋችሁት አለ እንዴት ሰውየው እየደነሰ ነው ልናገርባችሁ የኢየሱስ መነሳት በልጆቻችሁ ይታል? የኢየሱስ መነሳት በቤታችሁ ይታ የአምላክሽ እውነት በኑሮሽ ይታ አችንበትም እንዲ

እግዚአብሔር ግን ከሙታን ባስነሳው እግዚአብሔር ግን ከሙታን ባስነሳው በናዝረቱ በኢየሱስ ስም መዳኑንና በፊታችሁ መቆሙን እናንተም ሆናችሁ የእስራኤል ህዝቡ ሁሉ ይህን ይወቅ። በምን ስልጣን ባለፈው በቀበራችሁት በማ ባለፈው በሰቀላችሁት እግዚአብሔር ግን ከሙታን ባስነሱ። ልናገር ሕያውነቱን በብዙ ጥቅስ ሳይሆን የምታስረዳው የሕያውነቱ ማረጋገጫ ቤት ይገባል። አልሰማውም። ሁለት ሰው አሜን ይበለኝ። እነዚህ ሰባት ቀኖች ላይ ትንቢል ልናገር፣ ሰባት ቀኖች ላይ ትንቢል ልናገር የኢየሱስ ህያውነት ማረጋገጫ የሆነ ነገር እጃችሁ ይገባል። ቁጭ በሉ። ለምሳሌ መታ ትመሰክርላችኋለች። ጸሎት ቤት አንድ ቀን ስገባ ዛሬ መታለች፣ ወርቄ ጸሎት ቤት ስገባ በጣም የምታለቅስ አንዲት እህት አለች። ምን ሆንሽ ነሽ ነው አልኳት። እርጉዝ ነኝ፣ ልጁ ኩላሊት የለውም፣ አንድ ኩላሊት የለውም አንድ ኩላሊት የለውም፣ አንዱም ትንሽ ነው፣ የሆነ ነገር ብቻ። ስለዚህ ሲወለድ ከምትሰቃይ አውጩ ብለው ነው የመጣሁት አለች። ኩላሊት ማን ነው የሚፈጥረው? የሕያውነቱ ማረጋገጫ ነው። እጄን ጭኜ ጸልቅ፣ ጌታ ይወለዳል አለ። አሁን የተወለደው ልጅ ስንት ኩላሊት አለው? ሁለት እንዲያውም ሶስት ብልም ሶስት ይሆን ነበር። አምላኬ አድራጊ ፈጣሪ፣ አትፍራ። ሞቼ ነበር፣ አሁን ግን ህያው ነኝ። ሬዲ ናቸው። ሰው ዘመድ፣ ስጋ ለባሽ በፈለጋችሁበት መንገድ ኢየሱስ ይገባል። ሰባቱ ቀን ላይ ልናገር። ከፋኖስ ይሴ ቅድም ስትናገር ቃል እየተናገር አገልግሎትን ሽፍት ሊያደርግ የተላከ ደመና ገና ባይተ ገና አልተገናኘህም ደመናው ጋር ሽፍት ታደርጋል። ስትናገር ዝም ብዬ ተናገር ተናገር ምልህ እያየው ስለሆነ የሚያደርግ ድንገት አንደበት ላይ እሳት ይመጣል። አሜን። ቃሎችህ በከባድ ግርማ የተሰበረ የሚጠግድ አሜን። መቆሚያ ቃተውን የሚያቆም አሜን። ከባድ እግዚአብሔር የቃል ደመነው ሲከታ አይቻል። አሜን። ሆራ ማካባ የንግግር ቅባት ያንን ቅባት እግዚአብሔር ላይ ላይ አርጎት አይቻል። አሜን። ስለዚህ ተገናኘሁ። ይህን ደመና ይሁን አለ ሆነ። ሰባት ቀን የማታስቡት ሰው ይደውላችሁ፣ ያልገመታችሁት እጅ እዋጋላችሁ። የኢየሱስን ሕያውነት ታየዋለች። አንድ ሰው ሕያው ነው ይበል ብዙ ማስረጃ ይወ ለ ይዘው ዮሐንስ በራእይ ሳያው ፊቱ እንደ ፀሐይ አበራ፣ ወገቡን በወርቅ መታጠቂያ ታጥቋል። እግሩ እንደጋለና አስረዋል። አላወቀውም፣ ኢየሱስ መሆኑን። የሚያቀው ኢየሱስ አይደለም፣ የተገረፈው ነው የሚያውቀው። ነካ አድርጎት፣ አትፍራለሁ። ሞቼ ነበርኩት ነኝ። ከዚ አልፋና መጀመሪያና እኔ ነኝ። እቤታችሁን እንዴ ነው የሚሆነው? እስከ ዛሬ የሚለማመጥ የመሰለ ኢየሱስ እየፈረደ ይመጣል። ጠላቶችን ዝም አልካቸው ያልከው ኢየሱስ እየፈጀ ይመጣል። እየሰባበረልሽ ይመጣል። ይሄ ሰባት ቀን አንዳንዱን ደግሞ አይናቸው አያዩ ይሁን አለ።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 በአሜሪካ ሀገር ለምትገኙ ቅዱሳን ስክሪኑ ላይ በምትመለከቱት በዜላ አካውንት እንዲሁም ከታች ኮሜንት ላይ በምናስቀምጠው ምንም አካውንቶቻችን ስጦታችሁን መስጠት ትችላላችሁ። በጸሎት ቤቴ ደስ አሰኛችኋለሁ በሚል የእግዚአብሔር ቃል